ሰላም፣ እንዴት ናች ሁሉ? ሰላም ነው ከጌታ ጋር። ዛሬ የጭኮ አሰራር ይዤላችሁ መጥቻለሁ። በቀላል መንገድ እንዴት አድርገን ጭኮን በቤታችን ማዘጋጀት እንደምንችል ነው። እንደምትመለከቱት እዚጋ ትኩስ የገብስ ዱቄት አለኝ። ራሴ ነኝ ፈጭቼ ያዘጋጀውት። ሰሞኑን ነው ያዘጋጀውት ትኩስ የበሶ ዱቄት ነው። ቅመም አለው፣ ጨው አለው፣ የተለያዩ ቅመሞች ጨምሬበታለው። ስለዚህ የነጠረ ቅቤ ያስፈልገናል። ትኩስ ያነጠርኩት ቅቤ ነበረኝ። ይህንን የቀለጠ ቅቤ ግዴታ መሆን አለበት። የረጋ ከሆነ ደግሞ እንደገና ማቅለጥ ይኖርብናል። ቅቤውን እንደዚህ እንጨምራለሁ። ሌላ ምንም አይነት ነገር አንጨምርም፣ ውሃ አንጨምርም። ቅቤ ብቻ ነው። ጨውም አለ ቅመሞቹም ስላለበት ምንም አይነት ነገር አይጨመርም። በቅቤው ብቻ አብረን እንደዚህ እናዋሃዳለን። የገብስ ዱቄቱንና ቅቤውን በደንብ አድርጎ ማዋሃድ ከተቻለ በእጃችን ማዋሃድ እንችላለን። ካልሆነም እንደኔ እንደዚህ በማንኪያ በጭልፋ ተጠቅመን በደንብ እናዋህደዋለን። ቅቤውና በሱ በደንብ አድርጎ አንድ ላይ ማዋህድ ይኖርብናል። ለስለስ አድርገን ነው የምናዋህደው። በጣም ቀላል አሰራር ነው። በደንብ አድርጌ እንደዚህ ካዋሃድኩት በኋላ እንደገና አየዋለው። ቂቤው በደንብ እንደገባ ውስጡ ከፈት ከፈት እያደረኩኝ በደንብ አየዋለሁኝ። ስለዚህ በደንብ ተዋውዷል ማለት ነው። እንደምትመለከቱት ቆንጆ ሆኖ ደርሷል። እንደዚህ በቃ ላይ አድርጌዋለሁ። ይህንን የመሰለ የጭኮ አሰራር እንግዲህ በቀላል መንገድ ማዘጋጀት እንችላለን። ይሄን እንግዲህ ትንሽ መድረቅ መቻል አለበት። ወዲያው በትኩሱ አይበላም። ትንሽ ሲረጋልን ሲደርቅልን መጠቀም እንችላለን።